ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። ዘመናዊ የንግድ ስርዓት መዘርጋት ህገ ወጥ የንግድ እንቅስቃሴ ለመቆጣጠርና የከተማዋን ገቢ ለማሳደግ ወሳኝ ሚና ያለው ሲሉ የሆሳዕና ከተማ አስተዳደር ከንቲባ አቶ ሳሚል ሽጉጤ ገለጹ። ሀገራችን የባህር በር ባለቤትነትን ለማስመለስ በምታደርገው ጥረት የፖሊስ አባላት ሚና ከፍተኛ መሆኑ ተገለጸ። ከተሞች አረንጓዴና ለኑሮ ምቹ እንዲሆኑ የተከናወኑ ባሉ ስራዎች ከተሞች በከፍተኛ መነቃቃት ላይ እንደሚገኙ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ገለጹ። ከውጭ ዩኬ ህገወጥ ስደተኞች በፍጥነት ከሀገር የሚወጡበትን ስርዓት ልታስተዋውቅ መሆኑን ገለጸች። በዝርዝር ወደምናያቸው ዜናዎች አልፈናል። ዜናዎቹን በመምራት አክሊሉ አማረ አበሬያችሁ ቆያለሁ። የዘመናዊ ንግድ ስርዓት መዘርጋት ህገወጥ የንግድ እንቅስቃሴን ለመቆጣጠርና የከተማዋን ገቢ ለማሳደግ ወሳኝ ሚና አለው ሲሉ የሆሳዕና ከተማ አስተዳደር ከንቲባ አቶ ሳሙኤል ሽጉጤ ተናገሩ። ቤተልሄም ደመቀ ዝርዝሩን ይዛለች። ሆሳአና ከተማ አስተዳደር ንግድና ገበያ ልማት ጽህፈት ቤት የ2017 ዓ ም እቅድ አፈጻጸም ግምገማና የ2018 ዓ ም እቅድ ላይ ከባለ ድርሻ አካላት ጋር የምክክርም ጉባኤ አካሂዷል በመድረኩ ላይ የሆሳአና ከተማ አስተዳደር ከንቲባ አቶ ሳሙኤል ሽጉጤ እንዲሁም የሆሳአና ከተማ አስተዳደር ምክር ቤት ዋና አፈጉባኤ ወይዘሮ ሙሉነሽ ሴዲሶን ጨምሮ የከተማ አስተዳደር ከፍተኛ የስራ አመራር የከተማ ቀበሌዎች አመራርና የንግድ ጽህፈት ቤት አመራር ባለሙያዎችም ተገኝተዋል በወቅቱም የተገ ኙት የሆሳና ከተማ አስተዳደር ከንቲባ አቶ ሳሙኤል ሽጉጤ በመክፈቻ ንግግራቸው የንግድ ተቋማት በአዋጅ የተሰጣቸውን በርካታ ተግባራት መኖሩን ገልጸው ከዚህም ውስጥ የዋጋ ንረት እንዳይኖር መቆጣጠር አንዱ ነው። አንዳንድ ስግብግብ ነጋዴዎች የደሞዝ ጭማሪና የተለያዩ አጋጣሚዎችን ምክንያት በማድረግ የዋጋ ጭማሪ እንዳያደርጉ በትኩረት መስራት የንግዱ ጽህፈት ቤት ተግባር ነው ያሉት ከንቲባው የአካባቢውን ገበያ ለማረጋጋት ከሰንበት እስከ ሰንበት ገበያዎችን ከማስፋፋት አኳያ የንግዱ ተቋም የ ድርሻውን መወጣት እንዳለበትም አንስተዋል። ሕገ ወጥ የጎዳና ንግዶች ህጋዊ ፈቃድ ባላቸው ነጋዴዎች ላይ አሉታዊ ተጽዕኖ እያሳደረ መሆኑን ተናግረው የንግድ ጽሕፈት ቤት ከሚመለከታቸው ባለድርሻ አካላት ጋር በቅንጅት የመከላከል ስራዎች ማጠናከር እንደሚገባም አመላክተዋል። በከተማው ላይ ከከተማ ገቢ በላይ በርካታ እቅዶች ተነድፎ እየተሰራ እንደሚገኝ የገለጹት ከንቲባው ለዚህም የንግዱ ተቋም ዘመናዊ የንግድ ስርአቶችን በመዘርጋት ሕገ ወጥ የንግድ እንቅስቃሴን መቆጣጠርና የከተማውን ገቢ በማሳደግ ላይ ወሳኝ ሚና መኖሩን ተናግረዋል። የሆሳዕና ከተማ አስተዳደር ንግድና ገበያ ልማት ጽህፈት ቤት ኃላፊ አቶ አይን አለም ይርዳው የ2017 ዓ ም የስራ አፈጻጸም ባቀረቡበት ወቅት በ2017 ዓ ም ከንግዱ ማህበረሰብ ጋር በቅንጅት በመስራት በርካታ ውጤቶች መመዝገቡን ገልጸዋል። ያለ ምክንያት የሚደረጉ የዋጋ ጭማሪ ቁጥጥር፣ የገበያ ማረጋጋት ስራዎች እንዲሁም የተለያዩ የሰብል ምርቶች ላይ እጥረት እንዳይኖር ከሚመለከታቸው ባለድርሻ አካላት ጋር ጠንካራ ቅንጅት ተፈጥሮ በርካታ ውጤቶች የተመዘገቡበት ነው ብለዋል። የአካባቢው ገበያ ከማረጋጋት አኳያ በህብረተሰብ ፍላጎት መሰረት ወደ ስምንት የሚሆኑ ከሰንበት እስከ ሰንበት ገበያዎች መፍጠር መቻሉን የገለጹት አቶ አይናለም ከምርቶች አቅርቦት አንጻር በርካታ ስራዎች መሰራቱንም ገልጸዋል። በ2018 በጀት ዓመት ከንግዱ ማህበረሰብ ጋር ከሚሰሩ ስራዎች መካከል ከሰብል ምርት ልማት ቁጥጥር ስራ አጭርና ረጅም የንግድ ሰንሰለት በመፍጠር በትኩረት እንደሚሰራም አብራርተዋል። ያለ ህጋዊ የንግድ ፈቃድ የሚሰራ ንግድ ህገወጥ ንግድ እንደሆነ የተናገሩት አቶ አይናለም ህገወጥ የጎዳና ላይ ንግዶችን እንዲሁም ያለ ንግድ ፈቃድ የሚሰሩ ነጋዴዎች ላይ የሚደረገው ቁጥጥር ተጠናክሮ እንደሚቀጥል ነው የተናገሩት። የዞኑ ንግድና ገበያ ልማት መምሪያ ምክትል ኃላፊ አቶ አንቂሶ ገብሬ በበኩላቸው ሁሉም የንግድ ማህበረሰብ የንግድ ፈቃድ እድሳት ላይ ትኩረት ማድረግ እንደሚገባም ተናግረው ህገወጥ ንግዶችን ከመከላከል አንጻር ሁሉም ባለድርሻ አካላት በቅንጀት መስራት እንደሚጠበቅበትም ገልጸዋል። ሆሳና ከተማ አስተዳደር ረዳት የመንግስት ተጠሪና የብልጽግና ፓርቲ ጽፈት ቤት አደረጃጀት ዘርፍ ኃላፊ አቶ ፍሳ ታደሰ በበኩላቸው የንግድ ፈቃድ እድሳት ላይ ትኩረት በማድረግ ህገወጥ ንግዶችን በመከላከል ላይ ትኩረት መደረግ እንዳለበትም አንስተዋል። በመጨረሻም ከምክክር ጉባኤው ተሳታፊዎች ላነሱት ጥያቄዎችና አስተያየቶች ምላሽና ማብራሪያ የተሰጠ ሲሆን በቀበሌ የንግድ ጽህፈት ቤቶች ከፍተኛ አፈጻጸም ላስመዘገቡ አመራርና ባለሙያዎች የእውቅና ሰርተፍኬት በመ መስጠት የምክክር ጉባኤው ተጠናቋል፣ ሲል ባልደረባችን ማቴዎስ መኔዶ ዘግቧል። አገልግሎቶችን በማዘመን የሴቶች ሁለንተናዊ ተጠቃሚነት ለማረጋገጥ እንደሚሰራ የሀዲያ ዞን ሴቶችና ህጻናት ጉዳይ መምሪያ አስታወቀ። የሀዲያ ዞን ሴቶችና ህጻናት ጉዳይ መምሪያ ከዞኑ ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ጋር በመተባበር በሁሉም ወረዳዎችና ከተማ አስተዳደሮች ለተወጣጡ የሴቶችና ህጻናት ጉዳዩ ጽህፈት ቤቶች ባለሙያዎች በሆሳና ከተማ ስልጠና ሰጥቷል። ምንተዋብያሱ ዝርዝሩን ይዛለች። የሀዲያ ዞን ሴቶችና ህጻናት ጉዳዮች መምሪያ ኃላፊ ወይዘሮ ትሬዛ አለሙ በዚህ ወቅት የሴቶች ልማት ህብረት መረጃን ዳታ ቤዝ ውስጥ ለማስገባት የሀዲያ ዞን ሴቶችና ህጻናት ጉዳይ መምሪያ ከዞኑ ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ጋር በመተባበር የተዘጋጀ ስልጠና መሆኑን ጠቅሰው ከሁሉም ወረዳና ከተማ አስተዳደሮች የተውጣጡ የዞኑ ሴቶችና ህጻናት ጉዳይ ጽፈት ቤት ባለሙያዎችና የዞኑ ሳይንስና ኢንፎርሜሽን ቴክኖሎጂ ጽፈት ቤት ባለሙያዎች እንደተሳተፉ ተናግረዋል። የሴቶች ልማት ህብረት ዳታ ቤዝ ላይ ያለባት ነው። ስልጠና ላይ እየተሳተፈ ያለው ከሁሉ ወረዳ ና ከተማ አስተዳደር የሴቶችና የሕጻናት ጽፈት ቤት ባለሙያዎች ና የሳይንስና ኢንፎርሜሽን ጽፈት ቤት ባለሙያዎች ሁለት ሁለት ባለሙያዎች ስልጠናውን እየወሰዱ ይገኛሉ። የሴቶች ልማት ሕብረት መረጃ ዲጂታላይዝድ ማድረግ የሴቶችን ማህበራዊ ና ኢኮኖሚያዊ ተጠቃሚነት ለማረጋገጥ ሚናው ከፍተኛ መሆኑን ጠቅሰው ይህም ከዚህ ቀደም የነበረውን የአሰት ሪፖርት ለማስቀረት እንደሚረዳ ገልጸዋል። በዞኑ 11840 የሴቶች ልማት ሕብረት አለ ያሉት ወይዘሮ ትሬዛ የልማት ህብረቱ ምን ያህል አባላት እንዳሉት እ እንዲሁም በየመዋቅሩ እየተከናወኑ ያሉ ተግባራትን ባሉበት ሆነው በተቀላጠፈ መንገድ መላላክ እንዲችሉ እንደሚያስችል አንስተዋል። ሲስተሙን ተግባራዊ ለማድረግ አንዳንድ መዋቅሮች ላይ የኮምፒውተር አለመኖር ተግዳሮት መሆኑን አንስተው ይህን ችግር ለመፍታት ባሉበት አካባቢ ያሉ ሌሎች መስሪያ ቤቶች ላይ ያሉ ኮምፒውተሮችን እንዲጠቀሙ ተግባቦት መፈጠሩን ተናግረዋል። የሴቶች ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ተጠቃሚነታቸውን ለማረጋገጥ ታች እስከላይ ያለውን ታች ያለውን የሴቶችን ተጠቃሚነት ፌዴራል ላይ ሆኖ ክልል ላይ ሆኖ ዞን ላይ ሆነን የትኛ ወረዳ ላይ የትኛ ጎጥ ላይ ምን እየተሰራ ነው የሚለውን ነገር የምናረጋግጥበት። ኮምፒውተር የሌለበት ወረዳዎችም አለ። ግን እኛ አሁን እንደ መፍትሄ የወሰድ ነው እንደ ወረዳ ያለውን ኮምፒውተር የትኛውንም እንድጠቀመው ከሚመለከተው አካላት ጋር ተነጋግረን ኮምፒውተር ያለበትን የተኛውም ተቋም ላይ ያለ ኮምፒተር ለዚህ አላማ ለዚህ ተግባር እንዲውል ተነጋግረን አቅጣጫ ይዘን እየሰራናለንበት ሂደት አለ። እውነት ነው፣ ችግር ሊኖር ይችላል። የማቴሪያል እጥረቶች አለ። ይሄንን እያሟላን መሄድ ነው በምንችለው አቅም። የዞኑ ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ ወይዘሪት ገነት ሙልጌታ የዞኑ ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኢትዮጵያ የምታደርገውን የዲጂታል ኢኮኖሚ ግንባታ የሚያፋጥኑ ተግባራትን እያከናወነ መሆኑን ጠቅሰው ከነዚህም መካከል የአምስት ሚሊዮን ኮደርስ ስልጠና አንዱ ነው ብለዋል። ተቋማት ወደ ዲጂታላይዜሽን ስርዓት ለመግባት የሚያደርጉትን እንቅስቃሴ መምሪያው እንደሚደግፍ ጠቅሰው የዛሬውም ስልጠና የዚህ አንድ አካል መሆኑን ገልጸዋል። ይህም ተአማኒነት ያለው መረጃ ለመለዋወጥና የጊዜና የ የገንዘብ ብክነት ማስቀረት እንደሚያስችል ጠቅሰው ስልጠናውንም ወደ ታችኛው መዋቅር የማውረድ ስራ ተጠናክሮ እንደሚቀጥል አንስተዋል። ይህ ተግባር ከጀመረ ኦልሞስት አመት አስቆጥሯል። ከዚህ ከአመቱ ውስጥ እንደዚህ አመትም ያው የሶስት አመት ኢኒሼቲቭ ስለሆነ ተግባሩን እየተተገበረ ያለበት ዳታ አለ ማለት ነው። እዚህ ላይ ብዙ አስፈላጊነት አለ፣ ወጣቶች አሉ፣ ሴቶች አሉ። አጠቃላይ ማህበረሰብ ላይ ሰፊ ስራ ነው እየተሰራ ያለው ሀያውን መዋቅር እየተወጣጡ የሴቶችና ህጻናት መምሪያ ጽፈት ቤት ባለሙያዎችና የሳይንስና ኢንፎርሜሽን ባለሙያዎች በጋራ በመሆን እውቀትን እንዲያገኙ የስልጠና መድረክ እየተካሄደ ነው ይሄ ትልቅ ፋይዳ አለው አንዱ በሲስቴም ውስጥ ላይ ገብቶ ትክክለኛው መረጃ ፊገሪካል የሆነውን መረጃ ከመስጠት ጋር ትልቅ ፋይዳ ያለው እኛ ሄደን ወረዳን ታች ዝም ብለን በእግር ሄደን መረጃ ከማምጣት ይልቅ እዙ ቁጭ ብለን ምን አይነት መረጃ ነው ያለ እነዚህ ልማት ህብረት ላይ ፋንክሽናል ከመሆን ጋር ተያይዞ ይሄ የትኛው ልማት ህብረት ፋንክሽናል ነው የሚለውን ነገር አቅምን አይጎልበትም ጊዜን ከዛ ባለፈ ደግሞ ኢኮኖሚንም ወስ እንትን ከማድረግ አንጻር፣ ከመቆጠብ አንጻር፣ ሴፍ ከማድረግ አንጻር ሰፊ ፋይዳ ነው ያለው ማለት። በኢርሳ አዳዳ አንደኛ ደረጃ ትምህርት ቤት እና በየካቲት 2567 ሁለተኛ ደረጃ ትምህርት ቤት የሚገኙ ተማሪዎች ውጤታማ ለመሆን ቅድመ ዝግጅት እያደረጉ መሆናቸውን ገለጹ። ለምለም ይዩኤል በትምህርቱ ዘርፍ ውጤት እንዲመዘገብ በትምህርት ቤቶች የተሟላ የቤተ መጻሕፍት አገልግሎትና ዘመናዊ መጽሐፍ ተደራሽ ማድረግ ወሳኝ ነው። በትምህርት ቤቶች ሲያነቡ አግኝተን ያነጋገርናቸው ተማሪዎች በትምህርታቸው ጥሩ ውጤት ለማስመዝገብ ቤተ መጻሕፍት ገብተው እያጠኑ መሆናቸውን ተናግረው ይሁን እንጂ የመጽሐፍ እጥረት ተግዳሮት እንደሆነባቸው አንስተዋል። መምህራን ክህሎታቸውን ለማዳበር ቤተ መጻሕፍት እንደሚገቡ ገልጸው ተማሪዎች ቤተ መጻሕፍት ገብተው እንዲያጠኑና የተለያዩ ጥያቄዎችን እንዲሰሩ የማድረግ ስራ እየሰሩ መሆናቸውን ገልጸዋል። ተማሪዎቹ የንባብ ማዕከላቸውን በማሳደጋቸው በትምህርት ውጤት ላይ መሻሻሎች እንዳሉ ጠቅሰው በአዲሱ ኳርኩለም የተዘጋጁ መጽሐፍቶችን የማሟላት ስራ ቢሰራ የሚል ሀሳብ ሰጥተዋል። የካቲት 2567 ሁለተኛ ደረጃ ትምህርት ቤት ርዕሰ መምህርት ወይዘሮ መሰረት ታምራትና የኤርሳ ዳዳ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር አሸናፊ ጃቦ ተማሪዎች በትምህርታቸው ውጤታማ እንዲሆኑ ቤተ መጽሐፍት ላይ መጽሐፍ ለማሟላት በእቅድ እየተሰራ መሆኑን ተናግረዋል። የተማሪዎች ውጤት እንዲሻሻል መጽሐፍቶችን ዲጂታል በማድረግ እየሰሩ መሆናቸውንና በትምህር ት ቤቶች ያሉ ኮምፒውተሮችን ከአይሲቲ ባለሙያዎች ጋርና ከቴሌ ጋር በመነጋገር ዲጂታል የማንበቢያ ክፍል ለማድረግ እየሰሩ መሆናቸውንም ርዕሰ መምህራኖቹ ገልጸዋል። የሆሳና ከተማ አስተዳደር ትምህርት ጽህፈት ቤት ኃላፊ አቶ አንዳማ ውቴ በትምህርት ቤቶች የተማሪዎችን ውጤት ለማሻሻል የቤተ መጽሐፍት የማሻሻል ስራ እየተሰራ መሆኑን አንስተው መጽሐፍትን ዲጂታል ለማድረግ እቅድ ተይዞ እየተሰራ ይገኛል ብለዋል ሲል ባልደረባችን አዳና ኃይሌ ዘግቧል። ሀገራችን የባህር በር ባለቤትነትን ለማስመለስ በምታደርገው ጥረት የፖሊስ አባላት ሚና ከፍተኛ መሆኑ ተገለጸ። በማዕከላዊ ኢትዮጵያ ክልል መንግስት ፖሊስ ኮሚሽን በሆሳዕና ከተማ ከህዳር 8 እስከ ህዳር 10 ድረስ ከጂኦ ስትራቴጂካዊ ቁስመና ወደ ታደሰ ቁመና በሚል መሪ ቃል ለዞን ለወረዳ፣ ለልዩ ወረዳ እና የከተማ ፖሊስ አመራሮች የተዘጋጀ የስልጠና መድረክ ተጀምሯል። ዘሪቱ ኤልያስ ዝርዝሩን ይዛለች። በስልጠናው ማስጀመሪያ መርሃ ግብር ተገኝተው ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ታሰው የፖሊስ ተቋም የላብና የደም መስዋዕትነትን በመክፈል የሀገሩን ዳር ድንበር ከማስጠበቅ አልፎ የከተሞችን ሰላም ለማረጋገጥ የሚሰራ ተቋም ነው ብሏል። የፖሊስ አባላት የየዕለት ኑሯቸው ከህብረተሰቡ ጋር የተቆራኘ በመሆኑ የህብረተሰቡን ስሜት ለመረዳት ቅርብ ናቸው ሲሉም ተናግረዋል። ርዕሰ መስተዳድሩ አክለውም የለውጡ መንግስት በዘረጋው አዲሱ ሪፎርም የተደራጀው የፖሊስ ተቋምና የፖሊስ አባላት ለውጡ ውጤታማ እንዲሆን የራሳቸውን አስተዋጽኦ ከማድረጋቸውን ባለፈ በሀገር ደረጃ ለተጀመረው የብልጽግና ጉዞ መሳካት ጉልህ ሚና አላቸው ብለዋል። ለውጡን ተከትሎ በሪፎርም የተደራጀው የፖሊስ ተቋም እና አባላቱ ለውጡ እንዳይደናቀፍ እና ህገ መንግስታዊ ስርዓቱ እንዲጠበቅ የራሳቸውን አስተዋጽኦ አድርገዋል ለወደፊቱም በሀገር ደረጃ ለጀመርነው የቤተሰብ ብልጽግና፣ የማህበረሰብ ብልጽግና፣ የኢትዮጵያ ብልጽግና ህግና ሥርዓትን በማስጠበቅ ከፍተኛ አስተዋጽኦ ይኖራቸዋል። በዚሁ መሠረት አገራዊና ዓለም አቀፋዊ ሁኔታዎችን በመረዳት ለላቀ ግዳጅ መዘጋጀት ያስፈልጋል። በሀገሪቱ የሚገኙ ሴክተር መስሪያ ቤቶች ተመጋጋቢ ናቸው፣ ያሉት ዶክተር እንዳሻው በየደረጃው የሚገኙ ሴክተር መስሪያ ቤቶች ውጤታማነታቸውን ለማረጋገጥ ሰላምን ማስጠበቅ ወሳኙ ጉዳይ ነው ብሏል። የግብርና ሴክተር፣ የኢንዱስትሪ ሴክተር፣ የማዕድን ሴክተር፣ የቱሪዝም ሴክተር፣ የዲጂታል ሴክተር ተጠናክረውና ተመጋግበው እድገትን እንዲያረጋግጡ የተጠናከረ ስራ እና የሰላምና የደህንነት የጸጥታ ስራ ማከናወን ይጠበቃል። በተለያዩ ርዕሰ ጉዳዮች ላይ በማተኮር የሚሰጠውን ስልጠና ተግባር ላይ በመዋል የሀገራዊ ለውጡ አካል መሆን ይገባል ሲሉም አሳስቧል። ስልጠናው ሕይወት እንዲኖረው ከአካባቢያችን ጋር በማዛመድ ተስፋዎቻችንን፣ ፈተናዎቻችንን፣ መውጫ መንገዶቻችን ላይ በመወያየት የጋራ አረዳድ አቋም መያዝ ያስፈልጋል። በዓለም አቀፍ ደረጃ ያለውን ነባራዊ ሁኔታ በማወቅና በመረዳት ወቅቱን የሚመጥን ፈጣን ምላሽ መስጠት የሚችል ኃይልን ማብቃት ዋነኛው አጀንዳ መሆኑን ያነሱት ደግሞ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት አቶ ተመስገን ካሳ ናቸው። የሰላም ምሰሶ የሆነው የጸጥታ ኃይል የዓለም ነባራዊ ሁኔታ የደረሰበትን ደረጃ ለይቶ በመረዳትና በማወቅ ወቅቱ የደረሰበትን ፍላጎት የሚመጥን ምላሽ መስጠት የሚያስችል ግንዛቤ በማስጨበጥ ቢቁና የተሟላ እውቀት ያለው ኃይል በየምዕራፉ እየገነሙ መሄድ ሀገሪቱ ለያዘቻቸው የለውጥና የብልጽግና ግቦች ስኬት አማራጭ የሌለው ጉዳይ ነው። ፖሊስ የህብረተሰቡን ሰላምና ደህንነት በቅርበት የሚያሰፍን የህዝብ ደጀን ነው ያሉት አቶ ተመስገን የፖሊስ አባላት ቀደም ሲል በተለያዩ ደረጃዎች ያገኟቸውን ልምዶችና ያካበቱትን መቃቅም እንደዚህ ባሉ የስልጠና መድረኮች ይበልጥ ማጠናከር አስፈላጊ መሆኑን አንስተዋል። ፖሊስ የህዝቡን ሰላምና ደህንነት በቅርበት የሚያሰፍን ኃይል ነው። ስለሆነም በመሰልጠኛ ማዕከላት በማህበረሰቦች ነባራዊ ሁኔታዎች ካገኟቸው እና ከቀሰሟቸው ልምዶች በተጨማሪነት በየወቅቱ ከተደረሰበት ስልጣኔና ፍላጎት ጋር ተያይዞ የሚመጡ ጉዳዮችን በብቃት ምላሽ ለመጣት የሚያስችል እውቀት በስልጠና እያዳበሩ መሄድ አስፈላጊ ይሆናል። ስልጠናው አሁን ያለውን ዓለም አቀፋዊ አጉራዊ ቀጠናዊ፣ ሀገራዊና ክልላዊ ነባራዊ ሁኔታን በሚመለከት ለሚነሱ ጥያቄዎች ጠንከር ያለ ምላሽ መስጠት የሚያስችል ከመሆኑን ባለፈ በቀጣይ ለሚመጡ ፈተናዎች መሸጋገሪያ ነው ሲሉ ገልጸዋል። ዛሬ የምትወስዱት ስልጠና ነገ በተግባር ሂደት የሚያጋጥሙ የግንዛቤ እጥረት አቅም የሚፈጥር ከመሆኑ ባሻገር በተሰማራችሁበት የተሟላ አገልግሎት ለመስጣት እጅግ አቅም በመሆኑ በልዩ ትኩረት መከታተል ተገቢ ይሆናል። አንድ ሀገር የራሱን ህልውና ለማስጠበቅ ጥቅሞችን ለማስከበርና ብሔራዊ ራዕይን ለማሳካት የጂኦ ስትራቴጂ ጽንሰ ሀሳብ ቀዳሚው ጉዳይ መሆኑን ያነሱት የቢሮ ኃላፊው ሀገራችን ኢትዮጵያ የባህር በር ባለቤትነትን ለማስመለስ በምታደርገው ያላሰለሰ ጥረት የፖሊስ አባላት ሚናም ከፍተኛ ነው ሲሉ ገልጸዋል። ያን ነገር የውጭ ፖሊሲና ብሔራዊ ደህንነት ከጂኦ ስትራቴጂ ጋር በእጅጉ እየተቆራኘ ነው። እንደሚታወቀው ሀገራችን ኢትዮጵያ በአፍሪካ ትልቅ ሕዝቦች ካሏቸው ሀገራት ሁለተኛ ትልቅ ሕዝብ ያለን ሀገር ነው። የባህር በር ባለቤትነት በዓለም የመደራደር አቅም ለማረጋገጥ ጠንክረን መስራት ይጠበቅብናል። በዛሬው የስልጠና ውሎ የብሔራዊ ጥቅም ጉዳይን በሚመለከት የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ የሆኑት ኮሚሽነር ጌቱ አርጋው ሰነድ ያቀረቡ ሲሆን ከስልጠናው ተሳታፊዎች ጋር በጉዳዩ ላይ ውይይት አካሂደዋል። በስልጠናው መርሃ ግብር ላይ የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳን ጨምሮ የክልል፣ የዞን፣ የወረዳ፣ የልዩ ወረዳ እንዲሁም የከተማ የፖሊስ አመራሮች የተገኙ ሲሆን ለሶስት ተከታታይ ቀናት ስልጠናው እንደሚቀጥል ተገልጿል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን የውጭ ምንዛሪ ሊያስገኙ በሚችሉ የግብርና ምርቶች ላይ ትኩረት አድርጎ እየሰራ መሆኑን የዞኑ ኢንቨስትመንትና ኢንዱስትሪ ልማት መምሪያ አስታወቀ። ለምለም ዩኤል ተጨማሩን ይዛለች። ሀያኛውን የኢትዮጵያ ብሔር ብሔረሰቦችና ና ሕዝቦች ቀን በዓል ምክንያት በማድረግ ከተለያዩ የሀገሪቱ ክፍሎች የተውጣጡ የጋዜጠኞች ቡድን በጉራጌ ዞን በግል ባለ ሀብቶች የለሙ የኢንቨስትመንት ስራዎችን ጎብኝተዋል። በዘርፉ የተገኙ መልካም ተሞክሮዎችን በመቀመር በግብርና መስክ የሚፈሰውን መዋለንዋይ ለማሳደግ በተቀናጀ መንገድ እየተሰራ እንደሚገኝ የዞኑ ኢንቨስትመንትና ኢንዱስትሪ ልማት መምሪያ አስታውቋል። የመምሪያው ኃላፊ ወይዘሮ አመተራ ኡፋ ሁሴን እንደገለጹት በዞኑ በግብርና ዘርፍ በግል ባለ ሀብቶች በመቶ 55 የኢንቨስትመንት መዳረሻዎች አስራ ሺ ዘጠኝ መቶ ሄክታር በላይ መሬት እየለማ ይገኛል። በዞናችን ደረጃ ጥቅል ካሉን 344 የኢንቨስትመንት ፕሮጀክቶች ውስጥ 155ቱ በእርሻ ዘርፍ ላይ በግብርናው ዘርፍ ላይ የተሰማሩ የኢንቨስትመንት ፕሮጀክቶቻችን ናቸው። እነዚህ የኢንቨስትመንት ፕሮጀክቶቻችን አብዛኛው የተሰማሩት በእቅባት እህሎች ላይ፣ ምርጥ ዘር ብዜት ላይ በተለይ ደግሞ ተኪ ምርቶችን በማምረት ሂደት ላይ የሩዝ ምርት ከቅመማ ቅመም ጋር ተያይዞ ባለው ሂደት ላይ የበርበሬ እንዲሁም ደግሞ የጥቁር አዝሙድ፣ የተልባ፣ ሌሎችም መሰል የሆኑ ኤክስፖርትድ አይተሞች በእነዚህ ባለ ሀብቶቻችን እየተመረተ ያለበት ሁኔታ ነው ያለው ማለት ነው። በግል ባለ ሀብቶች የሚከናወኑት የግብርና ስራዎች ለበርካታ ዜጎች ቋሚና ጊዜያዊ የስራ እድል መፍጠራቸውን ጠቅሰዋል። ባለ ሀብቶች ለአካባቢ ማህበረሰብ ዘመናዊ የግብርና አሰራሮችን በማስተዋወቅና ቴክኖሎጂ ሽግግርን በማሳደግ ከፍተኛ ሚና እያበረከቱ እንደሚገኝ ገልጸዋል። እንዲሁም ተኪምርትና የውጭ ምንዛሬ ሊያስገኙ የሚችሉ የግብርና ዋና ውጤቶች ላይ በትኩረት የተሰራ እንደሚገኝ ተናግረዋል። አንዱ ከኢንቨስትመንት ትሩፋት ከምንላቸው ነገሮች ውስጥ ከፍተኛ የሆነ የስራ እድል መፍጠር ነው። የስራ እድል መፍጠር ለአካባቢ ዜጎች ብቻ አይደለም፣ ከመላው ኢትዮጵያ የመጡ ዜጎች እዚያ አካባቢ ላይ የስራ እድል ይፈጠርላቸዋል። እዚኛው ማሳ ላይ ብቻም ሳይሆን በሌሎችም ፕሮጀክቶቻችን ላይ ስብጥሩ ከተለያዩ ብሔር ብሔረሰቦችም ጭምር የመጡ ኢትዮጵያውያን ስራ እድል ያገኙበት ሁኔታ ነው ያለው ማለት ነው። ዳኘ የተቀናጀ የእርሻ ልማት ባለቤት አቶ ዳኘ ዳባ በዞኑ ለኢንቨስትመንት ምቹ ሁኔታ መኖሩን አንስተው ሀገሪቱ ያላትን ሀብትና የመልማት አቅም አቀናጅቶ መጠቀም ከተቻለ ልመናን ሙሉ ለሙሉ ማስቀረት ይቻላል ነው ያሉት። ሰፊ ሀብታችንን በአግባቡ አልተጠቀምንበትም ያሉት አቶ ዳኘ ለዘላቂ እድገት የስራ ባህላችንን መሰረታዊ በሆነ መልኩ መቀየር አለብን ብለዋል። የእርሻ ልማቱ በአሁኑ ወቅት ሁለት ሺ ሄክታር መሬት ላይ በቆሎ ጥቁር አዝሙድ፣ በርበሬ፣ ሎሚ፣ ብርቱካንና ሌሎች የሰብል አይነቶች በማምረት ላይ እንደሚገኝ ገልጸዋል። የበላይነ ክንዴ እርሻ ልማት ዘርፍ ስራ አስፈጻሚ ዶክተር አንተን አባዋ በግብርና ስራዎቻቸው ለውጭ ገበያ በሚያቀርቡና ለሀገር ውስጥ የኢንዱስትሪ ግብዓት በሚሆኑ ምርቶች ላይ በስፋት እየሰሩ መሆኑን አንስተዋል። የኖርመና የተቀናጀ የእርሻ ልማት ድርጅት በ2500 ሄክታር መሬት ላይ ሱፍ፣ አኩሪ አተር፣ ሩዝ፣ ቅመማ ቅመም እና ሌሎችን የሰብል አይነቶችን በማምረት ላይ እንደሚገኝ ተናግረዋል። እንደ ኢዚያ ዘገባ ድርጅቱ ለአካባቢ ማህበረሰብ አዳዲስና ተፈላጊ የሰብል ዝርያዎችን በማስተዋወቅና የቴክኖሎጂ ሽግግርን በመፍጠር ለግብርናው ዘርፍ እድገት የበኩሉን አስተዋጽኦ እያደረገ እንደሚገኝ ገልጸዋል። ከተሞች አረንጓዴና ለኑሮ ምቹ እንዲሆኑ የተከናወኑ ባሉ ስራዎች ከተሞች በከፍተኛ መነቃቃት ላይ እንደሚገኙ የከተማ መሰረተ ልማት ሚኒስትሯ ጫልቱ ሳኒ ገለጹ። ቤትሌም ደመቀ ተጨማሩን ይዛለች። አስረኛው የኢትዮጵያ ከተሞች ፎረም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ሀሳብ በአፋር ክልል ሰመራ ሎጊያ ከተማ መካሄድ ጀምሯል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የፎረሙን ሁለተኛ ቀን ውሎ አስመልክቶ መግለጫ የሰጡ ሲሆን ፎረሙ ከተሞች በከፍተኛ ሁኔታ በማንሰራራት ላይ በሚገኙበት ወቅት መከበሩ የተለየ ያደርገዋል ብለዋል። ከተሞችን አረንጓዴና ለኑሮ ምቹ ለማድረግ መንግስት በልዩ ትኩረት እየሰራ መሆኑን በማረጋገጥ በዚህም ከተሞች በከፍተኛ መነቃ ቃቃት ላይ እንደሚገኙም ተናግረዋል። በፎረሙ 143 ከተሞች መገኘታቸውንና ሰባት ሺህ ኤግዚቢሽን አቅራቢዎች መታደማቸውን አስታውቀው በእውነቱ የዘርፉን ተወዳዳሪነትና ተግዳሮቶችን ለማቃለል የሚያስችሉ የፓናል ውይይቶች እየተደረጉ መሆኑንም አንስተዋል። ከተሞች ከዚህ ቀደም የድህነት ማሳያ እንደነበሩ አስታውሰው መንግስት በሰጠው ልዩ ትኩረት ዛሬ ከተሞች የብልጽግና ማሳያ ሆነዋል ብለዋል። በአዲስ አበባ በከፍተኛ ፍጥነትና ጥራት የተከናወነው የኮሪደር ልማት ዘርፈ ብዙ ትሩፋቶችን ማስገኘቱን ጠቁመዋል። አሁን ላይ የኮሪደር ልማት ስራ በሰባ ሶስት ከተሞች መስፋፋቱን ገልጸው ይህም መንግስት ለዜጎች የምትመች ሀገር ለመገንባት እየሄደበት ያለውን ርቀት የሚያሳይ ነው ብለዋል። በአዲስ አበባ ጀምረን ወደ ሰባ ሶስት የኢትዮጵያ ከተሞች የኮሪደር ልማት ስራን በማቀጣጠል ላይ ይገኛሉ። ይሄ ማለት የዜጋውን ምቹነት ሰው ተኮር ፓርቲ የምንለውም በተጨባጭ በከተሞቻችን በምንሰራቸው ስራዎች ያሳየንበት እንግዲህ ከኮሪደር ልማት አኳያ አጠቃላይ እየተነቃቃ ያለው የከተማ ልማት የኢንዱስትሪ መነቃቃትን በከፍተኛ ደረጃ ማሳደግ የቻልንበትን ማየት እንችላለን። የኮሪደር ልማት ኢንዱስትሪዎች እንዲነቃቁ ጉልህ አስተዋጽኦ ከማበርከቱን ባለፈ አዳዲስ የስራ እድል ለመፍጠር ያስቻለ እንዲሁም የስራ ባህልን በጉልህ የቀየረ መሆኑንም አመላክተዋል። የልማት ስራው የከተሞች እንቅስቃሴን ገቢ ለማሳደግ እንዲሁም የከተሞች አገልግሎት አሰጣጥ ዘመናዊ እንዲሆን ጉልህ አስተዋጽኦ ማበርከቱን ተናግረዋል። የከተሞች ፕላን በአግባቡ መምራት ባለመቻሉ በርካታ ችግሮች እንደ ነበሩ አስታውሰው የአሰራር መመሪያዎች ቢኖሩም በአግባቡ ተግባራዊ ሳይደረጉ መቆየታቸውን ጠቅሰው ከዚህ ቀደም የተሰሩ በርካታ መሰረተ ልማቶች እየፈረሱ የሚገኙት የወጡ ሕጎችን መሰረት በማድረግ እና ደረጃቸውን ጠብቀው ባለመሰራታቸው መሆኑን ጠቁመዋል። እንደ ኢዜአ ዘገባ አሁን ላይ የለውጡ መንግስት በወሰዳቸው ዘርፈ ብዙ ማሻሻዮች የከተሞች አገልግሎት አሰጣጥና ነባራዊ ገጽታ በብዙ መልኩ መቀየር መቻሉን ተናግረዋል። አሁን ላይ ያለው አጠቃላይ የከተሞቻችን እንቅስቃሴ ከተሞች ራሳቸውን እንዲችሉ ገቢዎቻቸው እንዲያድግ ባደገው ገቢ ደግሞ ተጨማሪ መሰረተ ልማት ለከተማ ነዋሪው መሰራት እንዲችል ትልቅ ስራ እየተሰራ መሆኑን ማየት ይቻላል። ቀደም ተብሎ ይታይ የነበረው ከተሞች ገጠርን አሳድገን ግብርናው ካደገ በኋላ ነው ከተማው የሚያድገው የሚለውን አመለካከት በመስበር ዛሬ ላይ ከተሞች ለአጠቃላይ ለሀገር እድገትም ይሁን ለሀገር ሲቪላይዜሽን ለምንለውም ትልቅ አስተዋጽኦ የሚያበረክት ስለሆነ የኢትዮጵያ ከተሞች ለአጠቃላይ ለጂዲፒው ከ55 ፐርሰንት በላይ እንግዲህ ኮንትሪቢዩት እያደረጉ ይገኛሉ። የተከበራችሁ ተመልካቾቻችን ሀዲያ ቴሌቪዥን ለለቱ ያልናቸውን ዜናዎች በዚህ አጠናቀና ዜናዎችን በመምራት አክሊሉ አማረ አብሬያችሁ ነበርኩኝ። ከቀሪ ሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።